ሰራተኛ ደሞ ዳቦ ምናምን ዳቦ ይሄን ዳቦ ይሄን ዳቦ አቅርበች ደግሞ ነው እንደዚህ ነው። ምን እምልሽ፣ ምግብ እንዳታስገፍኝ ወደ እዛ አልችልም። ዳባቱ ነው ነው ነው ነው ነው ነው ነው ብሎ ሰላም ሰላም፣ ውድ የዩቱብ ቤተሰቦቻችን እንዴት ናችሁ? እኛ ለን እግዚአብሔር ይመስገን ቤተሰብ፣ እናንተ ጋር ሁሉ አማን። ያው እንግዲህ ዛሬ አጋጣሚ እንደምታዩት የስራ ልብስ ለብሼ ከስራ እየመጣሁ ነው ወደ ቤት። በዚያ አጋጣሚ ደግሞ ሰፈራችን ይመስላል፣ ውድ ቤተሰቦች እና ዛሬ ያው እንግዲህ ወዳ ባለቤት የምሳ እንግዲህ ጉድ ጉድ ብላ እየጠበቀች ነው። እኔ ግን ተንኮል አስብ ያሉ ፕራንክ ላረጋት አስብ ያለው ውድ ቤተሰቦች ሰዎች፣ እና ፍራንኩን አብራችሁ እዩ እላለሁ። ውድ ቤተሰቦች፣ በነገራችን ላይ ዩቱባችን ብዙም ቫይራል ይወጣ አለ ቫይራል እንዲወጣ ጨርሳችሁ እዩልን እና አሁን ላይ ታስጎ ወደ ቤት እየሄድኩ ነው። እንደምታዩት ሰፈራችን ይሄንን ይመስላል አጋጣሚ ከወሎ ወጣ ገባ የበዛበት ነው። እየደረስኩ ነው። ውድ ቤተሰቦች ወይ ማጣ ማጣ ማጣ ሰላጣውንስ ስትያርገው ሌላው ፍርፍር ነው። እንደ ዛሬ የሚሰራችሁ አባቴ ምናምን አትበይ። ሁሌ ፍርፍር ነው እንደ የምትሰሪው ደግሞ አንቺው እና ፍርፍራውን በሳት እንዴት ነው የምበላው? እንዴት ፍርፍር በሳት የምበላው ማለት ጭራሽ ነው። ምግብ እኮ ነው። አልበላም። ፍርፍር የሚባል ነገር አልበላም። ሌላ ምግብ ካቀረብሽ አቅርቢ። አንጀቴን ለመብላት አትሞክር። ስርዓት ያዥ። አልበላም። እኔ እንደዚህ እንትን እንዳለው ወደዛ አድርጊ። አልበላም። ምን አይነት ድፍላት ነው? ስርዓት ያዥ። እንዳትመጪ ወደዚህ። እኔ አልበላም ፍርፍር ዛሬ። አትጠይቅኝም። እንደ ሁሌ ሰው ሁሌ ሰው የወደደውን በቃ ሰው እኮ ይሆን ነገር ቢወድም ይሆን ነገር የሆነ ሰዓት ደግሞ ይጠላል።

ነው ያልከው። ፍርፍር ሰርተሽ ጠብቀኝ ፍርፍር ሰርተሽ ጠብቀኝ ያልከኝ እኮ አንተ ነህ፣ ሲጀመር ማለት ነው። አዎ ነው፣ ግን ፍቅር እሱ ግን ይሰራል እና ቤተሰቦቼ